ብሎኛል ግን ለመሳችሁ ደስ ያለኝ። በቃ ሁሉም ነገር ቀሎኛል ማለት እስኩንና አቢን ከህይወቴ ማስወጣቴ በቃ ደስ የሚል ነገር። አይ የኔ ፍቃድ አይደል። ዲያማል እንዴ አንተ አንተ የአንድ አመት ከአራት ወር ፍቅሬ የት ነው? ማቀተኛለሽ። የቀለድሽ ነው አንተ ያማል እንዴ። የምን አንደራ ተሰለፍ ነው ጣጭሽ አንቺ ነሽ አይደል? የላክሽው። ሰላም ሰላም፣ ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን፣ ከእናንተ ናፍቆት ውጪ በጣም በጣም ደህና ነኝ። ተጠፋፋን አይደል? እንደዚህ ከመጣ በጣም ቆየሁ። እኔ ለእራሱ በእራሴ ቤት ፍሪ ሆኝ ማውራት ምናምን መደሰት ምናምን ካቆምኩ በጣም ቆይቻለሁ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ቤተሰብ ምናምን ደህና ናችሁ? አለን እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ የመጣሁት ከዚህ በፊት አይታችኋል ቪዲዮዬን። በጣም የሚደብር ነገር ነበር የተደረገው፣ በቃ በአጠቃላይ እናንተንም አሰልችቷችኋል እኔንም አሰልችቶኛል። የሆነ ያለው ግን ደግሞ ለአንዴና ለመጨረሻ ጊዜ እስኩ ከህይወቴ ወታለች ብዬ አስባለሁ። እንደ እግዚአብሔር ፍቃድ የእሷ ነገር አይታወቅም በምን እንደምትመጣብኝ አላቅም። ግን ደግሞ ማስጠንቀቅ ባለብኝ ልክና ለሷ መናገር ባለብኝ ልክ ተናግሬያለሁ። በቃ ከዚህ በኋላ ህይወቴ ውስጥ እንድትመጪ አልፈልግም ብያታለሁ። ሰ ከዚህ በኋላ እስኩ ህይወቴ ውስጥ አትመጣም ብዬ አስባለሁ። እናንተንም አስጨንቀያችኋለሁ። በኔ ብዙ ተጨንቃችኋል። ቤቴ በቃ በትድብድብ ምናምን ነበረ እየታወቀ ያለውና በጣም የሚደብር ነገር ነው። እናቴም በጣም ሰልችቷት ነበረ፣ ወንድሜም እንደዛው ነው። በጣም የሚያስጠላ ነገር ያው፣ በህይወታችን በስራችን ተካቷል። ሰ እስኩ የሚደብር ነገር አድርጋለች። ዛሬ ግን ለእናተም ሰላም እንደሆነ ነገሩም ይሄን ያህል ከዚህ በኋላ ምንም አይነት ነገር እንደማይኖር ልነግራችሁ ነው ዛሬ ከቻልኩት ብዙ ወሬ ያወራሁባችሁ። እንዴት ናችሁ ግን? እና አቢም በጣም በስሜታዊነት ተነሳስቶ ማይሆን ነገር ተፈጥሯል። መቶኛል በጣም ብዙ ነገር ሰለስኩ። ሴራ ሳያውቅ መቶ እንደዛ መደንፋቱ እንደዛ ቤት ድሮስ መምጣቱ ምናምን በጣም የሚያስጠላ ነገር ነው ማለት ማንም ሰው የሚደብረው ነገር ነው ያደረገው። በዚያ ላይ ደግሞ እኔ ላይ እጅ ማንሳቱ ምናምን በጣም አስደብሮኛል። ግን ያው ይቅርታ እያለ ነበረ ከካሜራ ጀርባ እሚሆን በእናታችሁ አላያችሁም። በእርግጥ ግን መቶ ይቅርታ ለማለት እሱ ይሻላል፣ ከእሷ ከእሱ እሱ ይሻላል። ማለት ነገሮችን ተጸጽቶ ምናምን ይቅርታ ለማለት እንትን የሚል ሰው ነው እና ውድ ቤተሰቦቼ እና ዛሬ ስመጣላችሁ ይሄንን ነገር ከዚህ በኋላ አጠገባችሁ ማንም ሰው እንደማይመጣ ረብሽ እንደማይኖር ር ተስፋ አደርጋለሁ ማለት። እና ውድ ቤተሰቦች ሰቦች ምን ልበላችሁ በቃ ደስ ብሎኛል። ግን ለምሳችሁ ደስ ያለኝ በቃ ሁሉም ነገር ቀሎኛል ማለት እስኩንና አቢን ከህይወቴ ማስወጣቴ በቃ ደስ የሚል ነገር አለውና ለዛም ነው ዛሬ እንግዲህ እንደዚህ በሰፊው ላወራሽ በደምብ እያወራሁ እንደሆነ ያወራሁ እንደሆነ ይገባኛል። ግን ደግሞ ደስ ስላለኝ ነው።

አለ ከሚ ሰማንጋጂ እንዴ ነው የማታውቀኝ? የት ነው የማውቀኝ? እናንተ ምንድን ነው የማውቀው? ሃይ አባቶ፣ ወይ ሰው ተመሳስሎብኝ ይሆናል። የምር ሰው ተመሳስሎብህ ይሆናል። አንቺ፣ እሺ፣ ቪዲዮ እየሰራሁኝ ነው። እባክህ አንዴ፣ ወይ በኋላ እንትን እንበል

ካሜራ ምናምን ከሆነ ችግር የለውም፣ እሺ፣ የሚጠፋ ነገር ነው። ግን እዚህ ጋር ምናምን የሌለ መልክ መልክ ፍቅረኛ ነው።

እኔ እኮ ሳላውቅህ እኮ ነው አሁን እዚህ ጋር እያወራህ ያለኸው ነገር ለእኔ እየገባኝ አይደለም። በጣም ያን ሰው ተረይ አውቃለሁ ልበል ሰላም አላውቅህ ነው።

አታውኩሽ። አረ ሲጀመር አልደረስኩብሽ። አሁንም ቢሆን ግን በየቦታው ሳይሽ መጨቀጨቅ መጨቀጨቅ መጨቀጨቅ አንተ ነገር እንዴ ምንድን ነው የምንቀልድ ነው የምታወራው? አንቺ ነሽ ይሄን ሁሉ ነገር ያደረግሻለሽው። እሱ እዛው በጸበልሽ ብያለሁ፣ ምክንያቱም እኔ ደግሞ አላውቅም ብያለሁ። በእናትሽ ነሽ አሁን ስልክሽን የምታነሽም ከሆነ የምትሄጂም ከሆነ ሂጅልኝ። እኔ አንቺን ማየት አልፈልግም፣ ዓይንሽም ማየት አልፈልግም። በቃ ከህይወቴ ወጪልኝ፣ አልፈልግም። እኔ ዓይን ብታይ እኔ ስትጨቃጨቂ ስላየሁሽ መጣሁ እንጂ አልደረስኩብሽም። አሁንም ቢሆን ነገር ግን ደግሞ በየቦታው እሺ አሁን መሄድልኝ ከሆነ ሄድ ልኝ። ገብቶሃል? ድርካ እና እንጂ የጀመረው ነገር ቀልድ አይደለም። እናወራው ከሆነ በስርዓት ቁጭ በለ እናወራ እንጂ፣ ይሄ ቀልድሽን አቁም እንደዚህ ምን፣ ከህይወቴ መውጣት ባለባችሁ ልክ ውጡ። እሺ፣ አንተም ብትሆን ማለት ነው። እኔ እናንተ፣ ስማ፣ አይደለም አይደለም፣ ቆይ ስማኝ፣ ለሁለት ሄዳችሁ መደባደብ ትችላላችሁ። እሷን ሄዳችሁ ጉዳይ የለህም፣ ገብቶሃል እኛ አንተ እዚህ ጋር ምንም አይነት ጉዳይ የለም። በጣም ያላደሽ ነው። በጣም በጣም አይ ነው ከህይወቴ ልትወጪም መጀመሪያ ስራ እናቱ ልጅ በሚል መጣሁኝ እንጂ